ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ ኢትዮጵያ ጥይት አምርታ ወደ ውጭ ሀገር መሸጥ ስትጀምር ከአሜሪካ ጋር ለየትኛውም አይነት ጦርነት ዝግጁ ነኝ ያለችው ሀገርም መነጋገር ይሆናለች። ሁለቱን ጉዳዮች በአንድ ደቂቃ ውስጥ ልንገራችሁ። ፎሎ ያላደረጋችሁ እስካሁን ፎሎ አድርጉ። ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ ነኝ ስትል ቻይና ገልጻለች። ቻይና በፕሬዚዳንት ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ትሬድ ዋር ተጀምሯል እየተባለ እንደሆነ ይታወቃል። ታዲያ ከትሬድ በተጨማሪም ሌላ አይነት ወርም አሜሪካ ከፈለገችም እኛ ዝግጁነን ሲሉ ቻይናውያን ገልጸዋል። በቀጣዩ መረጃ ደግሞ ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭም 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። ኢትዮጵያ ባለፉት ሶስት ወራት ብቻ ለውጭ አገራት ከሸጠቻቸው ጥይቶችም ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷ የተገለጸ ሲሆንም ሀገሪቱ ለውጭ አገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎችን የማምረት አቅም ያለው ፋብሪካም መገንባቷንም ጠቅላይ ሚኒስትሩ አስታውቀዋል። የትራዲሽናሉ ሳይሆን